ሰላም ሰላም የቲክቶክ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ምለው አንዳንድ ጊዜ አሁን አረብ ሀገር የሚሰራ ሰዎች ማለት ነው እና ልክ ወደ ሀገር ሊሸኝም ሲሉ ወይም ደግሞ ድንገት ትኬት ሲቆርጡልን በጣም እንናደዳለን። በጣም ነው የምንናደደው። አንዳንዶቻችሁ ግን ሶሻል ሚዲያ ላይ ወጣችሁ ልታለቅሳላችሁ ምናምን ነገር። ይህ ሁሉ የሚሆነው ለምንድን ነው? ብር ስለማይኖር ብር ስለማይቀመጥ ነው። ስለዚህ ቀደም ብላችሁ ማሰብ ያለባችሁ ነገር እኔ ሀገሬ ስገባ ምን መስረት አለብኝ ድንገት ብገባ ባይሆን እዚህ ላይ ባይሳካልኝ የሚለው አይምሯችሁ ውስጥ መቅረት አለባችሁ ማለት ነው። ምክንያቱም አንዳንዴ ያለንበት ቦታ ለችግሮቻችን ብቻ ብለን ከአቅማችን በላይ የሆኑ ችግሮች ልናሳልፍ እንችላለን። ምክንያቱም ምን ነበር እና አቅሞቻችን የሚፈታተኑ ነገሮች ሊገጥሙ ይችላሉ። ስለዚህ እጆቻችን ባዶ ስለሆነ ብር ስለሚያስፈልገን አገሬ ገብቼ ምሰራው የለም፣ እዚ እንደፈለግኩ እዚ መሆን አለብኝ ብላችሁ ልትሉ ትችላላችሁ። ግን መሆን የለበትም ምክንያቱም እናንተ ስትኖሩ ነው እናንተ ሰርታችሁ ማግኘት የምትችሉት። እናንተ የምታልፉ ችግሮች ሌላ ችግር እንዳይፈጥርባችሁ አርጎ ማሰብ የሚባል ነገር ያስፈልጋል ማለት ነው። እና እኔ የራሴ ተሞክሬ ነው የምነግራችሁ። እና የሆነ ጊዜ ላይ እኔ ድንገት ገብቼ ነው። በበርግጥ አልፈልግም ብዬ ነበር። በሰዓቱ እኔ ባልኩኝ ሰዓት አልሆነም። ግን በጣም ስለተናደዱብኝ ሌላ ሀገር ሄጄ ነበረ። እንደ አዳሪ ትምህርት ቤት ማለት ነው። እና ሄጄ ነበር። ስሄድ እኔ ስምንተኛ ወር ላይ ነበር እንዲሸኙኝ የጠየኳቸው፣ አንዳንድ የሚደብሩ ነገሮች ስለነበሩ፣ ግን በሰዓቱ እነሱ አልሸኝም አሉኝ። ነው ምንም ድርጅቱ አላስቀየመሽም አልሸኝም ምናምን ነገር አሉኝ ማለት ነው። ከዛ በኋላ የሆነው ነገር የምን ነበረ፣ እኔ ወደ ሀገር ገባሁ ድንገት ሳይነግሩኝ ማለት ነው። በጣም ስለተናደዱብኝ ድንገት ሸኙኝ ማለት ነው። ከዛ ሲሸኝም በጣም ነው ደስ ያለኝ። ለምን ብር ብዙ አላጠፋው ማስቀምጫ ስለነበር፣ ይህ ወደ አሁኑ ስራ የጀመርኩት ማለት ነው። አያችሁ፣ እንደዚህ ተሞክሬ ነው የምነግራቸው። ስለዚህ አብዛኞቻችሁ አረብ ሀገር የምትመጡ ሴቶች አላማ የሚባለው ለመምጣት ነው አላማችሁ። ከዛም በኋላ ከመጣችሁ በኋላ ግን ለቤተሰብ በመስጠት ለሆነ ምናምን ነገር በመስጠት ብራችሁ ያልቅና ከዛ ከወር እስከ ወር ባዶ ናቸው። ስለዚህ የሰው ሀገር አይታወቅም። አንዳንዴ የሆነ ቤት ተከራይታችሁ ለመኖር አስባችሁ አጽድታችሁ ምን ብላችሁ ልክ ልኖር ነው ብላችሁ ስትሉ ልቀቁ ስትባሉ ውስጣችሁ በቀን እንደሚደብረው ማለት ነው። ሰው ሀገርም እንደዛው ማለት ነው። ስለዚህ የምንላችሁ ፈልጌ ነው፣ አላማ ሊኖራችሁ ይገባል። አንዳንዴ ሰርሽ አርጎ ዩቲዩብ ላይ ገብታችሁ ምን አይነት ቢዝነስ ብሰራ ያዋጣኛል? ምን ብሰራ ያዋጣኛል? ማለት ጓደኛችሁ ሆቴል ስለከፈተች እጅ የሆነ ነገር ስለከፈተች እናንተም ትሰራላችሁ ማለት አይደለም። የሁሉ ምንትን ይለያል ተሰጥቶ። ስለዚህ አርቃችሁ ማሰብ ምን ብሰራ ያዋጣኛል? አገሬ ድንገት ብገባ እስከ መቼ ስደት የሚለው ምክንያቱም አንደኛ ሁላችንም ስራ ፈጣሪዎች መሆን አለብን። ሀገራችን ገብተን ስራ ፈጣሪዎች መሆን አለብን። ስለዚህ ያንን እዛ ማሰብ አድርጋችሁ ማሰብ አለባችሁ ማለት ነው። ስለዚህ የበታችነት ስሜት የሚሰማን ብዙ ሰዎች እኔ ነው አይወክልም። በርግጥ ብዙ ሰው የበታችነት ስሜት የሚሰማው ለዚህ ነው ማለት ነው። ምክንያቱም እኔ ሰው ቤት ነው የምሰራው፣ እኔ በቃ ገለል ነው የሚለው ነገር የበ ነገር ግን እኔ ዛሬ ሁለት አመት ሰርቼ ሄጄ አገሬ ላይ ምን እሰራለሁ የሚለው ነገር ቀድማችሁ ማሰብ አለባችሁ። አይምሯችሁ ለስራ ማዘጋጀት አለባችሁ። እኔም ነገ ቀጣሪ መሆን አለብኝ፣ ለሰዎች ስራ ፈጣሪ መሆን አለብኝ ብላችሁ ማሰብ አለባችሁ ማለት ነው። በተረፈ ወዳችኋለሁ። ደህና ሆኖልኝ ባይ